ጥሩ ስሜት ላይ አይደለችም። ጥሩ ብትሆን ኖሮ እንደዚህ ከእኔ የምደብቀው የትሆነ፣ የደበቀችኝ ያስጨነቃት ነገር አለ። ናፍቃኛለች ብለውታል። አሲርም እንዴ ፋዘር፣ በአሁኑ ሰዓት ትደነግጣለች እኮ ያመመክ ይመስላታል። ሀና ደግሞ ምንም አልሆነችም ብሎዋቸዋል። አስ አባባም አይ ደውልልኝ፣ ድምጿን ልስማ፣ ድምጽ ተሰማይ ትረጋጋለች፣ አደነግጥም ብለውታል። አሴሪም ቆይ ሽንቴን ሸንቼ ልምጣና አገናኞታለው ብሏል። እንግዲህ አባባ እኔ ባልቀሰቀሰክ ኖሮ ሶሬክ ላይ ይሸናው ነበር እንዴ ብለውታል። ማለት ነውና እንግዲህ ስልክ ደውሎ ሀናን እና ፋዘሯን አገናኝታቸዋል ማለት ነው። ከዛም በኋላ እንግዲህ ያው ሰላምዬና እና እርግብ አንድጋ ነበር የተኙት የሰላምዬ አያት ወደ ሰላምዬ ክፍል ሄዳ ተነሱ ተነሱ ተነሻንቺ ይጅና ዘናትሽ ጋ ተኝ ብላ እርግብ እንቀስቅሳት ነበር ማለት ነው። እርግብ እንግዲህ ሜላት ጋር ሄዳ ተኝታለች። ሰላምዬና ወይዘሮ አስቴር አብረው ተኝተዋል። እንግዲህ እርግብ ሜላት በኔ ምክንያት ነው በሃና ምክንያት ነው የተጣላችሁት ያላችሁት አያቴ እኮ አትወደኝም እዚህ ቤት የምትወጅኝ አንቺ ብቻ ነሽ፣ እህቴም ወንድሜም አይወደኝም ብላታለች ማለት ነው። እና ወይዘሮ ሜላትም አያቴ እንድትወድሽ ምን ማድረግ እንዳለብሽ ጥሩ ልጅ ሁኝላት፣ ያው ጠዋት ተነሽና፣ ቤተ ክርስቲያኑ ወሰጃት፣ እጇን ሳሚያት እንዳለቻትም በጠዋት እንግዲህ ተነስታ አያቴ ተነሺ እኔን ጋድሚያት ያለች እንጂ እሷም ነካ ጋድሚያነት እያለች ስትል ወይዘሮ አስቴር ይሰማታል። ከዛም በኋላ እያማሽ ነዋ ብላ ስትል እንደ አያቴ ያልተኛሽም እንደ ብላታለች። እኔ ሰው ሲያማኝ ቶሎ ነው የምሰማው ብላለች። አማውሽ እንዴ? አይ እኮ የተኛሽ መስሌ ነው ብላታለች ማለት ነው። ምን ፈለግሽ ብላ ስትላት፣ እንግዲህ ተነሺ ቤተ ክርስቲያን እንሄድ፣ አንቺ እስከምትነሽ ደግሞ ነጠላ ላዘጋጅልሽ ብላታለች። ምን ነው ስለ ቤተ ክርስቲያን ሲወራ እኮ ደስ እንደማይልሽ አቅ ነበረ። ዛሬም አግኝተሽ ነው ህልም አይተሽ ነው እንዴ ብላታለች ማለት ነው። እና እንግዲህ ቤተክርስቲያን ደርሰ ሲመለሱ አያቴ ደስ አለሽ አይደለ ዛሬ ቤተክርስቲያን አብረን ሄድን ብላ እያወራች እያትያለች እጇን ስማታለች። እርግብ አያትዮዋም እንግዲህ ወይዘሮ አስቴር ድንገጥ ብለዋል። ምን ነው ደነገጥሽ ስትላት አይ ምንም ብላታለች። እንግዲህ ወደ ቤት ከተመለሱ በኋላ ቁርስ ሰርታ ለወይዘሮ ሜላት ወደ ክፍለ ዛላት ሄዳለች ማለት ነው። እንዴም አዬ የት ልትሄጂ ነው ልብስ የምታስተካክው ብላታለች። የትም አልሄድም ከእናንተ ጋር ለመጫወት ነው እያለቻን ነበር። እንዴ ከኛ ጋር ለመጫወት ታዲያ መዘነጥ ያስፈልጋል እንዴ ስትላት፣ አይ አያስፈልግም ዝም ብዬ ነው ብላለች። ቆንጆ ቁርስ ሰርቼ አምጥቼልሻለሁ ነይ አብረን እንብላ ስትላት፣ እሺ እጄን ታጥቤ ልምጣ ብላታለች። አይ እኔ ነኝ ማጎርሰሽ፣ አትታጠቢ እምላለታለች ማለት ነው እና እሺ እንደዛማ ከሆነ ግን ለምን ሰራተኛ እያለ አንቺ የምትሰሪው ብላ ስትላት፣ እርግብም እንዴ ልጅ ለእናቱ ሊሰራ ምን ችግር አለው እንዴ ብላታለች ማለት ነው። እና እንግዲህ ሀንዬ ከዛም በኋላ ወደ ቤት መጣለች ማለት ነው። ወይዘሮ ሜላት እንግዲህ ቁጭ በይ ብላ ሳሉን ላይ ሀናን ስራውን ታልፈለግሽው ለምን አትወጪም አትተይውም፣ በፈለግሹው ሰዓት የምትመጪው ብላ ስትቆጣት እንዴትዬ እንዴት እንደዛ ይላሉ? አባዬጋ እንደምሄድ እሱ ጋር እንደምቆይ ታውቆ የለም ወይ ብላ ስትላት እና እኔ ለእሱ ምን አገባኝ እያለች ስትቆጣት፣ እንግዲህ ወይዘሮ ባጅሹ መታ እረ፣ ምንድነው የምትጫጫሁት? ምን ሆናችኋል? ብላለች ማለት ነው እን ሜላት አንቺም ልትረጃት ይገባል፣ እንደውም ልትመሰገን ይገባል። አባቷን እዛ እያስታመመች እየመጣች ስትሰራ እዚህ ብላታለች ማለት ነው። እና እንዴ ሜላት አንቺም ብላ እንግዲህ ተገርማለች ወይዘሮ ባዩሽ፣ እንዴ አንቺም ብላታለች ማለት ነው። እንግዲህ ሂጂንች ወደ ስራሽ ብላት፣ ሀናም ወደ ክችኗ ገብታለች ማለት ነው። እንግዲህ ወደ ክችኗ ተሄደች በኋላ ሃናም እርግብ ተከትላት ሄዳ ነበረ ስሚ ብላታለች። ምን ፈልገሽ መጣሽ ስትላት አይ ፈልጌማ የመጣሁት ጣሽ ብላ ስትላት ወይዘሮ ባዩሽንም አይ ቅድም ስለተረበሽ ተረጋግተሽ እንደሆነ ላይሽ ነው ብላታለች። ወይዘሮ ባዩሽ እንግዲህ እንደዛ ስትላት ሀንዬም ኧረ እኔ ምንም አልተረበሽኩም ደህና ነኝ ብላታለች። ግን አንቺ ለምንድን ነው አርፈሽ ስራሽንም አትሰሪው ወይዘሮ ሜላት በኋላ መጫወቻ እንዳታረግሽ ትገልሻለች። ስለዚህ አባትሽ ታክሞ እስኪወጣ ድረስ ዝም ብለሽ ስራሽን ስሪ። አባትሽ ድኖ ከወጣ ታክሞ ተወጣ እደ ስተከፈለ በኋላ ላሽ ብለሽ ከዚህ ቤት ጥፊ ስትላት እኔ አልጠፋም፣ ሌባ አይደለሁም፣ እኔ ምጠፋው ወይዘሮ ሜላት ደግሞ እትዬ ብዙ ነገር ነው ያረጉልኝ ብላታለች ማለት ነው። በቃ አንድ ቀን ይሄንን ነገር ታስታውስሸዋለሽ። በነፍሰ ስጋሽ ስትጫወትብሽ ወይዘ ሜላትን አንቺ አታውቂያትም ብላ ስትላት፣ በጥፋቴ ከሆነ ብሰቀልም ምንም አያሳዝነኝም ነፍሴ ስትላት፣ እንግዲህ ሜላት ተናዳወታለች ማለት ነው። ዶክተሩ ደውሎ ለሜላት ውጤቱ እንደመጣ ነግሯታል። እርግቤን ልጅ ሆነች ዶክተር ብላ ስትለው እሱን እሱን አላቅም እኔ እኮ ከፍቼ አላየም። ከፍታችሁ የምታዩት እናንተ ናችሁ። ውጤቱ ደግሞ ታሽጎ ነው የሚመጣው። ስለዚህ ነገ ጠዋት መታችሁ ውጤቱን መውሰድ መቀበል ትችላላችሁ ብሏታል። እሷ እሺ ዶክተር ብላ ስልኩን ዘግታለች ማለት ነው። ሀኒዬ ወደ አባቷ ለመሄድ እንግዲህ ለማስፈቀድ ወደ እሷ ስትሄድ ወይዘሮ ሜላትም በር ላይ ተገናኝተዋል። ወይ ትዬ ወደ እርሶ እየመጣሁ ነበር እኮ ወደ አባ አባዬ ጋ ስለሆነ ፍቃድ ጠይቄ ነው ስራዬንም ስለጨረስኩ ብላ ስትል፣ እንዴ አሁን አይደል እንደ መጣሽው ምንድን ነው የምትይው ብላታለች። ጠዋት እኮ ቁርስ ብቻን ነው የሰጠሁት ምሳ መሳ ስለሚያስፈልገው እጄ እንደሰርቼ ልሄድ ነው ብላታለች። ስሚ ማን ነው አንቺ ማን ነው ስምሽ? ነገ እዛ ሆስፒታል እንድትጠብቅኝ ውጤቱ ስለመጣ ብላታለች ማለት ነው እና የምን ውጤት ብላለች? አንዬ ውጤቱ ና ውጤቱ ሲመጣ ጉድሽ ይታያል ብላ እንግዲህ በጣም ተቆጥታታለች ማለት ነው። ወይዘሮ ሜላትም ያው ሀንዬ ሁሉንም ነገር ደግሞ እንደተጨነቀች ለአሲር ነግራው ነበረ። አሲርም ጠንካራ ሴት እኮ አንችነሽ የምን ተስፋ መቁረጥ ነው? የእኔ ተስፋ እኮ የለመለመው እናንተን ሳገኝ ነው። እግዚአብሔር ደግሞ ያውቃል ሁለተኛ ተስፋ ቆርጫ አለው እንዳቲ። አንቺ ተስፋ ተቆረጥሽ፣ የኔም ተስፋ ይቆርጣል። ተስፋ ቆርጣለሁ ብሏታል። እንግዲህ ለእኔ ጥንካሬ ነሽ፣ በአንቺ ነው እኔ የተቀየርኩት።